ማህበረሰብ እንዴት ናችሁ? ሰላም ናችሁ? የትግስት ዩቱብ ቻናል ተከታታዮች እንዴት አዳራችሁ? እንዴት አረፈዳችሁ? ሰላም ናችሁ ውዶች ዬ እግዚአብሔር ይመስገን እኔ ሰላም አድርጌያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እንቁላል እንቁላል ጤን ልሰራት ነው ማለት ነው እና እንዴት ናችሁ? ደህና ናችሁ ያለሁ እግዚአብሔር ይመስገን። እዚህ ጋር እንግዲህ ስድስት ፍሬ እንቁላል እሱንም ምንድን ነው ልሰራው ነው ልሰራው ነው ላቸዋለሁ እና ላይክ ሰብስክራይብ፣ ኮሜንት፣ ሼር እያደረጋችው አበረታቱ ማለት ነው። እዚ ጋ ምን አለኝ መጥበሻ አለኝ። እዚ ጋ ምን አለኝ ሽንኩርት አለ። እዚ ጋ ምን አለኝ ቲማን ቲም አለኝ። እዚህ ጋ ደግሞ ምን አለኝ ቃሪ አለ ማለት ነው። እዚጋ ደግሞ ምን አለ ንቁሊጢ ያነች ማለት ነው። እንቁልጢ እንቁላል እንገዲህ እንደኔ እንቁላልንበተወያዱ ኑኑኑኑ ንስራ ማለት ነው። ይሄ ሁላቸው እችን ለመስራት ይሄ ሁሉ ዝግጅት ነው ማለት ነው ወደ አሰራሩ። ጥደናል ጥደናል እና ደግሞ ደሞ ያው ምንድን ነው የምጠቀመው ምንድን ነው የምጠቀመው እኔ እዚህ ዘይቱን የምጠቀመው ማለት ነው አላችሁልኝ።

ጨመርን ጨመርን ጨመርን ማለት ነው። እንቁሊጥ እኔ እንቁሊት ደረሰች ደረሰችልን እንቁላላችን ማለት ነው። ጆይ ወደ መብሉ ነው ማለት ነው።